የሃይማኖት ተቋማት ለአብሮነትና ለሰላም ያላቸው አስተምሮ የታቀዱ ዘላቂ የልማት ግቦችን ማሳካት ላይ ሚናቸው የጎላ መሆኑ ይጠቀሳል። ሃይማኖቶቹ ተቀራርበው በጋራ መስራታቸው ደግሞ ዘርፉ ብዙ ጠቀሜታዎች እንዳሉት ነው የሚገለጸው። የኢትዮጵያ የሃይማኖት ተቋማት ጉባኤም ከአፍሪካ ህብረት ጋር በመተባበር የሃይማኖት ተቋማት ለዘላቂ ልማት ያላቸው ሚና በተመለከተ ዓለም አቀፍ ጉባኤ አዘጋጅቷል። በጉባኤው ላይ የተገኙት የኢፌድሪ ፕሬዝዳንት ታየ አጽቀስላሴ የሃይማኖት ተቋማት በአፍሪካ ህብረትና በተባበሩት መንግስታት ድርጅት የታቀዱ የልማት ግቦችን ለማሳካት ጉልህ ድርሻ አላቸው ብለዋል። የዚህ ጉባኤ አጀንዳ የአፍሪካ ህብረት የዘላቂ ልማት አጀንዳዎችና የተባበሩት መንግስታት ድርጅት የልማት ግቦችን ለማሳካት ጉልህ ድርሻ አለው። የኃይማኖት ተቋማት ከሰብአዊ መብት አያያዝ፣ በዲሞክራሲና በስነ ምግባር ላይ ያተኩረው የሰው ልጅ ተከባብሮና በአብሮነት እንዲኖር የበለጠ መስራት ይጠበቅባቸዋል። በአፍሪካ ቅድሚያ ተሰጥቷቸው በሚሰሩ ጉዳዮች ላይ ርብርብ ማድረግ እንደሚገባም ፕሬዝዳንት ታየ አጽቀስላሴ ተናግረዋል። ሪናል አፍሪካውያን ቅድሚያ በሚሰጧቸው ጉዳዮች ዙሪያ መረባረብ ይጠበቅብናል። ሐሳብን መሰረት አድርገን ለችግሮች መፍትሄ መስጠት አለብን። ፍትህ ለሁሉም እኩል እንዲሆንና ለተጎጂዎችም ማካካሻ እንዲኖር ያስፈልጋል። የሃይማኖት ተቋማትም ለችግሮች መፍትሄ ለማስገኘት እርስ በርስ ሊተባበሩ ይገባል። ይህ ሲሆን በዓለም ላይ የሚስተዋሉ ችግሮችን መቅረፍ ይቻላል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው ጉባኤው የአፍሪካ ህብረት ያስቀመጣቸውን ግቦች ለማሳካት ከሃይማኖት ተቋማት ጋር በጋራ መስራት ይጠበቃል ብለዋል። በዚህ ጉባኤ በርካታ የሃይማኖት ተቋማት ተሳትፈዋል። ቀጣይነት ያለው ሰላምን በውይይት ማከናወን ተገቢ ነው። የዓለም አቀፍ የገንዘብ ድጋፍ እንዲሻሻል እገዛ እንፈልጋለን። ለአፍሪካ መሠረተ ልማቶች ግንባታ የሚውል ገንዘብ እንድናገኝ ድምፅ እንድትሆኑን እንፈልጋለን። የቀጣይ የአፍሪካ ዘላቂ ልማት አጀንዳዎችን ለማሳካት በተለይም አጀንዳ 2063ን ለመተግበር የበኩላችሁን ሚና መወጣት ይጠበቅባችኋል። ጉባኤው በደቡብ አፍሪካ ለሚካሄደው የቡድን አባል ሀገራት ላይ አፍሪካ ድምፅ እንዲኖራት የበኩሉን ድርሻ እንደሚወጣም ተገልጿል። በውይይቱ ከተለያዩ የአፍሪካ ሀገራትና የቡድን ሀያ አባል ሀገራት የሃይማኖት ተቋማት ተወካዮች ተሳትፈዋል።